የ2025 ወደ ሌለሽ ምርጥ የአፍሪካ ወታደራዊ ኃይልና ምስራቅ አፍሪካን ያንቀጠቀጠው የኢትዮጵያ ሰራዊት ደረጃ የዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ የጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ ተቀባይነት ያለው ዋነኛ የወታደራዊ መረጃ ምንጭ ነው። ይህ ደረጃ የሚወጣው ከሀያላኑ አገራት አንስቶ እስከ ትንንሽ አገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮች በማሰባሰብ ነው። ለመሆኑ በግሎባል ፋየር ፓወር መስፈርት መሰረት ኢትዮጵያ ስንተኛ ደረጃ ላይ ተቀምጣለች? በቀጠናው ሀያል ወታደራዊ አቅም ገንብታለች። የአስፋላትና ምስራቅ አፍሪካን ለመቆ መቆጣጠር ያስችላታል የተባለላት የድሮን ቴክኖሎጂና ወታደራዊ አቅሟን በትንታኔ እንመለከተዋለን። አብራችሁን ቆዩ። በዚህ የደረጃ ሰንጠረዥ ውስጥ የሚካተቱት ሀገራት ወታደራዊ አቅም የሚመዘነው በጦር ኃይል ብዛትና በታጠቁት የጦር መሳሪያ ብቻ አይደለም። ይህን ደረጃ ለማውጣት አምሳ ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛዎች ጥቅም ላይ ይውላሉ። ከነዚህም መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ የተፈጥሮ ሀብት፣ የገንዘብ አቅም፣ መልክዓ ምድርና ሌሎችም ይገመገማሉ። በዓለም ላይ ሀያል ወታደራዊ አቅም ያላቸው በምጣኔ ሀብት የዳበሩ ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ ከአንድ እስከ አምስተኛ ደረጃ ላይ የሚገኙ ሲሆን ሌሎች ምዕራባውያንና ሌሎች አገራት በደረጃው ሰንጠረዥ ላይ በተከታይነት ይገኛሉ። ከአፍሪካ ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ በወታደራዊ ኃይላቸው ቀዳሚዎች ሆነው ተመዝግቧል። እነዚህ ሀገራት በህዝብ ብዛትና በመጣኔ ሀብት በሀገሪቱ ውስጥ በከፍተኛው ቦታ ላይ የሚገኙ ናቸው። ግጭትና ፖለቲካዊ ውጥረት በማይለየው የአፍሪካ ቀንድ የምትገኘው ኢትዮጵያ ከአፍሪካ ቀዳሚ አምስት ወታደራዊ ሀይላን ሀገራት መካከል የምትመደብ ሲሆን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 ወታደራዊ መሰረተ ልማቶችን በመገንባት እና በማዘመን እንዲሁም ዘመናዊ የጦር መሳሪያ መገልገያዎችን በመታጠቅ ላይ ይገኛሉ። ግሎባል ፋየር ለአውሮፓውያኑ 2025 ዓመት ባወጣው የዓለም አገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑት አስር ሀያል ሀገራት የሚከተሉት ናቸው። አስረኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመት የመሯት መሪዋ የሙሐማር ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ የአማራ አቅማ ከአፍሪካ በአስረኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ ሰባ ስድስተኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ ለመቀመጥ ችላለች። ሊቢያ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከ30 ሺ በላይ መደበኛ ሰራዊትም አላት። ዘጠነኛ ሱዳን፣ በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም በዓለም ደግሞ ሰባ ሶስተኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና ሀገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከዘጠና ሺ በላይ መደበኛ ሰራዊት አላት። ስምንተኛ ዲሞክራቲክ ኮንጎ። የዲሞክራቲክ ኮንጎ ሰራዊት በተለይ በአገሪቱ ምስራቅ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ እየቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ በአለም 66ኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በአለም አቀፍ ትብብር ከሚገኘው ድጋፍና አገሪቱ በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር የአየር ኃይልና የባህር ኃይል አላት ሲሆን ከ160 ሺ በላይ መደበኛ ሰራዊት አላት። ሰባተኛ ሞሮኮ ከአውሮፓ ሀገራት ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት ሀገር ሞሮኮ ወታደራዊ ኃይሏ በአፍሪካ በሰባተኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከርና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖቹን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ትችላለች። ሞሮኮ የምድር ጦር የአየር ኃይልና የባር ኃይል አላት ሲሆን 200 ሺህ የሚጠጉ መደበኛ የሰራዊት አባል አላት። ስድስተኛ አንጎላ። ደቡብ አፍሪካዊት ሀገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ ስድስተኛ በዓለም ሃምሳ ስድስተኛ ደረጃ ላይ ትገኛለች። የአንጎላ የጦር ኃይል ጥንካሬ ምንጭ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትበድበው በጀት ነው። አንጎላ የጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉት ሀገራት ጋር እንዲሰለፍ ያደረገችው በሀገር ውስጥ ሊያጋጥማት የሚችሉ የድነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110 ሺህ የሚጠጋ መደበኛ ሰራዊት አላት። አምስተኛ ኢትዮጵያ። ከአፍሪካ በህዝብ ብዛቷ ሁለተኛ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 118 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመለክታል። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በአለም ደግሞ 52ተኛ ደረጃ ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናው የደህንነት ሁኔታም በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቋም ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰራ ሲሆን አገሪቱ በሌሎቹ ሀገራት የሰላም ማስከበር ተልእኮች ውስጥም ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ያህል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። እንደሚታወቀው ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ ለሲቪልና ወታደራዊ አገልግሎት ሊውሉ ይችላሉ የተባሉ ሰው አልባ አውሮፕላኖችን ወይም ድሮኖች እንደሚያመርት የተነገረለት ስካይዊን ኤሮኖቲክስ ኢንዱስትሪ በቅርቡ መመረቁ ተነግሮ ነበር። በወቅቱ ጠቅላይ ሚኒስትሩ ኢትዮጵያ ድሮኖችን ማምረት የጀመረችው በሀገር ልጆች እንደሆነ ተናግረዋል። ድሮኖቹ ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት በጣም ከፍተኛ አቅም እንደሚፈጥሩ ገልጸዋል። እንደሚታወቀው የሚታወቀው ኢትዮጵያ በቀጠናው ካለባት ስጋት አንጻር ከቱርክና ከተባበሩት አረብ ኤሚሬትስ እንዲሁም ከቻይና እጅግ ዘመናዊና ፈጣን የሚባሉ ድሮኖችን ስታስመጣ ነበረ። ምክንያቱ ደግሞ ኢትዮጵያ በምስራቅ አፍሪካ ያላትን ፍላጎት በገለጸች ቁጥር ከግብጽ እስከ ኤርትራና ሶማሊያ ድረስ ያሰሙ የነበሩትን ዛቻና የጦር ጉሰማ የምናስታውሰው ነው። ለዚህ ደግሞ አስቀድሞ ወታደራዊ ዝግጁነት ያስፈልጋል። መከላከያ ሰራዊታችን በዘመናዊ የጦር መሳሪያዎችን የማደራጀቱ ሂደት ቀጥሎ ከቱርክ ሰራሹ ባይራክተር ቲቪ ሁለት ብዙ ጥፍ የሚልቀውን የቻይናው ዊንግ ሎንግ ድሮን መታጠቋን የምናስታውሰው ነው። አሁን ደግሞ እጅግ ዘመናዊ የተባሉና በኢትዮጵያ ባለሙያዎች የሚገጣጠሙ ድሮኖችን ሀገር ውስጥ ማምረት መጀመሩ በቀጠናው የኢትዮጵያ ተቀናቃኝ የሆኑ ሀገራትን ሁሉ ያስደነገጠና እንቅልፍ አልባ ያደረገ ጉዳይ ሆኗል። በቴክኖሎጂ ራሷን ለመቻል የጀመረችው ጥረት አካል መሆኑንም በዚሁ ጊዜ ተናግረዋል። ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ የሚያሳድጉ መሆናቸውንም አስረድተዋል። ድሮኖቹ በከፍተ ከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡ ጸረ ድሮን ጭምር የታጠቁ መሆናቸውንም አረጋግጠዋል። አርቲፊሻል ኢንቴሊጀንስ በከፍተኛ ሁኔታ እንደሚጠቀሙም ነው የተናገሩት። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ለማጥቃት እንደሚሉም ጠቅሰው ኢንዱስትሪው ድሮኖችን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም እንዳለው አስታውቀዋል። በቀጣይም በዘርፉ የሚሰሩ ተቋማት በይበልጥ በመቀናጀት የምርምር ስራዎችን አጠናክረው እንዲቀጥሉ አሳስበዋል። ከ160 በላይ መደበኛ ሰራዊት ያላት ኢትዮጵያ ከ2 ቢሊዮን 77 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉት ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ ታውላለች። አራተኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ሀይል ጥንካሬ በሀገሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በአርባኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎች የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹ ትጥቆቿና ና መገልገያዎቿ ራሷ ነው የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70 ሺ በላይ መደበኛ ሰራዊት አላት። ሶስተኛ ናይጄሪያ። ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባችው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለ ንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር የአየር ኃይልና የባህር ኃይል አላት ሲሆን ከ230 ሺ በላይ መደበኛ ሰራዊት አላት። ሁለተኛ አልጄሪያ፣ ሰሜን አፍሪካዊቷ ሀገር አልጄሪያ በጦር ሰራዊቷ ጥንካሬ ከአፍሪካ ሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ተኛ ደረጃ ላይ ትገኛለች። የአልጄሪያ የጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከ325000 በላይ መደበኛ ሰራዊትም አላት። አንደኛ ግብጽ። ከመካከለኛው ምስራቅ በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚ ሀገር ስትሆን በዓለም ደግሞ 19ኛ ደረጃ